ይሄ ፋራፋራ ተጫወት። በጣም አንተ ብቻ አይደለም። ማራዳ ከፈለግ ተጫወት። ግደለም፣ ግደለኝ ወላሂ ላዚም የሚያከብረን ሰው አታስቀኝም። ለሁለት ነው፣ አንድ ለሁለት እኔና እሷ። አንተ እርግጠኛ ነህ?

በስንት ቀን ልቀን ልቀጠቅጣቸው፣ ምገባ አን አወይ አይ ኖ አንድ ጊዜማ በደንብ ባርጌ ብቀጠቅጣቸው፣ በስነ ስርዓት በደንብ ባርጌ ብቀጠቅጣቸው ደስ ይለኝ ነበር። ማርያምን፣ ቅቤ ትጥጣ ነበር። ከዛ በኋላ በቃ እሱን ስነስርዓት አርጎ ቁጭ ይል ነበር። እሱ ግን ስነስርዓት አርጎ ቁጭ ይል ነበር።

ይ ማይ ተናገርኩኛ ደስ ስማ አትጥሩ፣ እዚህ ቤት የማልፈልገውም ስማ አትጥሩ። ለምንድን ነው ያስወጣችሁ እንግዲህ። እግዚአብሔር ነው ያደረለው እንደነካለው ቢይ ምን? እሺ ማሜ ዋሽሮም ማሜ ያለምንም ቅጣት ዋንዳን አንድ ጌም ተጨረሰ። እንጫወት ያለምንም

እኔ ሁለተኛ ሁኛ፣ አንተ ሶስተኛ ኮንግ ትቀጣለህ።